እግዚአብሔርን መርቄ ሁላ ምናምን አልጠግብም፣ እናስገባዋለን። በጣም ከባድ ናቸው። ታይሚንግ ላይ አበባ ኧረ አበባ ሳይሆን ጋይስኩ ታይሚንግ ላይ ወይ አበባ ቢትሰር ታይሚንግ። እሺ ሁለት ደቂቃ አለ። ሁለት ደቂቃ አለን። ታይሚንግ

ሁለተኛ ቅጣት፣ ኮልጌት ይቀባለ። ሶስተኛ ቅጣት፣ ሾር። ሶስተኛ ምን ሚጥሚጣ አለ ብላ ነው ያለ ነበር ስከት ሄሎ እያየነሽ በል ቶኬሎት ያ ነው። ለቅለቅ አርገዋል ለቅለቀዋ ለቅልቀዋል አባቴ ይመች ስር ላይ እንዳይቀር እየሳብሹ ሁለት አስጠጣኝ ግን እናቴ በስትሮ ምንድን ነው የምትለው ትሪፕል ነው ትሪፕል ነው ሀያ ሰከንድ አስራ ስምንት ጊፍት ያላችሁን ቲምወርክ ፋሚሊዎች ቲምወርክ ቲምወርክ በላቸው ትን እንዳይልሽ ዋጥ በቃ አባቴ ስለምናያዝንለት በኋላም አንድ በርበር የሚደግብለታለን። ቲም ወርክ ቲም ወርክ አይ ጁስ አይደለም ሲከት አይተናል። ቲም ወርክ ፋሚሊ ይመቻቹ የኔ ጀግና ናችሁ። ማርያምን አምስት ሺህ ግን ምንም በአድማቸው በቃ ምንም ማርያምን አሁን ነው እንደዛ ምትለው ቅለ ምናምን ምናምን በአባባ ያልከውን አሳዩ አረላ በታብታብ ነው ብለ ሰደብከና ፋሚሊያን ሳሳዩን ወይ እኔ ነው እንጂ እኔ ግፍተሮች ላይ ምንም እኛም እኮ

ጆዬ ንጉስ ነው በሉት። ጋዥ ጆዬ፣ የኔ አባት፣ ንጉስ እናቴ ትሙት፣ አላሳፈርከኝም የኔ አባት። እናሸንፋለን። ላ አንደኛ ቅጣት፣ አንደ ስማለኝ ጆዬ፣ ጋዥ ጆ፣ ንጉስ ነው በሉት። ሙት፣ አንደኛ ቅጣት ምንድን ነው? ሰውር ሁለተኛ፣ ጸጉርን በዚህ ትላጫለ። ሶስተኛ፣ ልብስን እንደዚህ ትቀዳለ። ጆዬ ነው ጌታ፣ ጆዬ ነው አባት። አንተ እስከዛው ነው። ና ጆዬ፣ ምን አይነት አቤት፣ አቤት፣ አቤት፣ አቤት፣ አቤት፣ አቤት፣ አቤት። ቀጥ ብለው ቁም! ቀጥ ብለው ቁም! በጌታ በኢየሱስ አራጆ፣ ምን አደረኩት ነው? ምን አደረኩት እኔ የኔ ጌታ። ይሄ በደንብ ክፈት ዋን

በህይወት እስካለው ድረስ ያንተን ውለታ አረሰም ጆየ፣ ያንተ ውለታ አረሰም ማርያምን አልፋታም። ማርያምን ይሷረሉ ጆ፣ አላሳፈርከኝ አንተ የምፈልገው ነገር ሁሉ ያሳካል ጆ፣ አሜን በለኝ አንተ ከሸነፍከኝ ሁሉ ጣፍተፈ አባቴ ምጥምጣ ማለት ባርበሬ እዚህ ጋር እያቃጠለኝ ነው። ገና ሊያቃጠላለ። እሺ ነገርኩ አንዴ። ጆ ንጉስ ነው ብለ እዛ ጋር ትጽፋለ። ሁለተኛውን ቶልጌት እዚ ጋር ትቀባለ። ጆ ንጉስ ብለ መጽሐፍ ከበደ ያለ አንተ እኔ ብሞት አልጽፍም አለኝ። እንደዚህ አንበሳ የወረደችው ምን አንበሳ አልቆባት ነው

ከላይብ ሲወጣ ማለት እንደዚህ ደጋግሜ ነው ማየው ደጋግሜ። በቃ አልችልም ብሏል፣ በቃ አባት አልችልም ብሏል። ሊወጣ ነው፣ ከላይ ሙሉ በሙሉ ሊወጣ ነው። አጧ ነው ሻወር፣ አንተንም ሻወር አስገባውት ምናምን ማርያምን አርብ ማታ ሶስት ሰዓት ላይ እንገናኘሽ። አርብ ማታ ሶስት ሰዓት ላይ እሺ። ፋሚሊያ ማንም እንዳይቀር፣ መቤቴን አልፈጥኩ ማንም